በስም አብ ወወልድ ወመንፈስ ቅዱስ አዶ አምላክ አሜን። ውድ የቱ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ዘ እያልኩኝ ዛሬም በአዲስ ቪዲዮ መተናል። አስደናቂ ሌባ ይዟል ማለት ነው ወንድማችን የአያል ልደታ ፕሮቴስታንቶቹ የሃይማኖት ጸሎትን ሰርቆ ለራሳቸው ጥቅም እያዋሉ ያያዘል ልደታ ደግሞ እንደ ፖሊስ ተከታትሎ ይዞታል ማለት ነው። ቪዲዮን አብረን የምናየው ይሆናል። በሁለተኛ መረጃችን የሚሆነው ወንድማችን ፈደጋ ፓስተር ሶፊን በራስ ጸሎት ታስራል፣ ታስረዋል እያለ ይገኛል ማለት ነው። ቪዲዮን አብረን የምናየው ይሆናል። በመጨረሻችን እና የሶስተኛ ቪዲዮችን የሚሆነው አኬ ወንድማችን ደግሞ ታሪክ ሰርቷል ማለት ነው። ላይ ብለ ብዙዎችን እያስተማረ ይገኛል እሱንም ቪዲዮ ምናየናል። ቪዲዮን እስከ መጨረሻ በመከታተል ላይክ እና ሼር እያደረጋችሁ ደግሞ ላለ ንታደርሱ በሎድ እግዚአብሔር ስም እያሳሰብኳቸው እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎች ና ወቅታዊ ጉዳዮችን በየቀን ወደ እናት ስለምናምጣላቸው ምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሉ ሀሳብ አስተታችሁን ኮሜንት ላይ እስከምትሉ ቀጥታ ወደ ዛሬ ቪዲዮችን እንሄዳለን። እንዲህ ነው እምነቴ እኔ ሁሉም በሚችል ሰማይና ምርን በፈጠረ ሌባ አንተ ሞላ ጫሌባ በእግዚአብሔር አብ አምናለሁ። ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊ በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ ወደ ሲኦል በወረደ በሶስተኛውም ቀን ከሙታን በተነሳ ወደ ሰማይ በወጣ ሁሉን በሚችል በእግዚአብሔር አብ ቀኝ በተቀመጠ በሕያዋንና በሙታን ሊፈርድ ከዚያም በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ። ደግሞም በመንፈስ ቅዱስ በአንዲት ቅድስት ሐዋርያት ቤተ ክርስቲያን በቅዱሳን አንድነት፣ በአጥያ ስርየት፣ በስጋ ትንሳኤ፣ በዘላለም ሕይወት አምናው አሜን። ጭራሽ አረ፣ ለማና ቤት የሚባለው እኮ አንድ ኦርቶዶክሳውያን በየቀኑ ጠዋትና ማታ ሳይቀር የሚጸልየው የሃይማኖት ጸሎት እኮ ነው እንዴ! ከየት አምጥተነው? የራስ አንተ ሞላ አጫለባ፣ የኔ እምነት ነው። የትኛው እምነቴ ከዘውትር ጸሎታችን ላይ ሰርቀ የሃይማኖት ጸሎት የሚለውን ጸሎት ቆራርሰህ፣ ቦዳድሰህ፣ ቦጭቀህ ቦጭቀህ ለአንተ የሚመችህን ነጥለህ ነጥለህ ወስደህ ሞላጫ፣ እዚህ መጥተህ የእኔ ሃይማኖት ነው ትላለህ። የትኛው ሃይማኖት ነው? የትኛው ሃይማኖት ነው ንገረኝ ሌባ! የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለውን ጠዋትና ማታ የምንጸልየውን ጸሎት የበረቱ ኦርቶዶክሳውያን ደግሞ በቀን ሰባት ጊዜ የዘውትር ጸሎታቸው ነው። አንተ ቆራርጠ ፈላልጠ ለአንተ የሚመችህን ብቻ ውስጥ ደመጠ ይሄ የእኔ ሃይማኖት ነው ትላለህ። የትኛው ሃይማኖት ሌባ? የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ጸሎት ነው። በነገራችን ላይ መናፍቃን፣ እኛ የሚጸላይ ሃይማኖት አለን። ሃይማኖታችን እንጸልየዋለን። ይህ ጸሎት በቤተክርስቲያናችን እጅግ ተወዳጅና ሃይማኖታዊ ጸሎት ስለሆነ አንድ ሰው የክርስትና አባትና እናት እንኳን ሲሆን የሚጸልየው ጸሎት ነው። ልጁን ልክ እንደ አባት እንደ እናት ክርስትና ላስተምረው፣ በወንጌል ላሳድገው ቃል እገባለሁ ብሎ ክርስትና እናትና አባቶች የሚጸልዩ ጸሎት ነው። ቃል ኪዳን ጭምር ነው። ያንተ መደነሻ መቀለጃ አለ ሃይማኖት አለ ይሄ የኛ ሃይማኖት አይደለም። አትዋሽ፣ ሌባ ሁላ። ስማ፣ አንድም አይሆንም ምናምን ሲጀመር አይሆን ለአዳም ማዳመጥ እኮ ስለማት ማዳመጥ አትችልም። ችግር እኮ አይሆንም። ፓሰር አይሆንም ስላልክ ነው እንደሚሆነው። ዛሬ አይሆንም ስላልክ እኮ አይሆንም ስላልክ እኮ የሚመጣ ነገር የለም። እኮ የሚባል ነገር የለም። የት ሆነ? በነገራችን እኔም የሚባል ነገር የለም። በነገራችን ላይ እኔም የሚባል ነገር የለም የሚባል ነገር አለ እኔም ስፈቅድ ነው እኔም ስፈቅድ ነው እኔም ስፈቅድ ነው ዛሬ ነው የምናወራው እመልስልህ እኔም ደግሞ አላወራም ከዛ በኋላ ዛሬው ነው የምንቀጠለው እናንተ ምንም ቀጠለው አላወራም ታወራለህ ስታየኝ ይኸውልህ ከላይ ነው ጸጉሬ ሉጫ እንጂ ውስጡ እኮ ድሬድ ነው ምን ማድረግ እንዳለብኝ አውቃለሁ ውስጡ ለምን ለምን ድሬድ አይደለም ክርስቶስ አስታራቂያችን ነገራችን ላይ ቤተክርስቲያናችን ክርስቶስ ኢየሱስ የአዲስ ኪዳን ሊቀ ካህናት እንደሆነ በደንብ አድርጋ ታስተምራለች። አስታራቂያችንም ጭምር እንደሆነ ከማን ጋር ነው ያስታረቀ? ከባህሪ አባቱ ከአብ ከራሱ ጋር፣ ከባህሪ ወቱ ከመንፈስ ቅዱስ ጋር ክርስቶስ የሰው ልጅ ለዘላለም አስታርቆታል አንድ ጊዜ በመስቀሉ ላይ ባፈሰሰው ደም በዛ በከፈለው ቤዛነት ለዘላለም የሰው ልጅ ከራሱ ጋር ከባሪ አባቱ ካም ከባሪ ወቱ ከመንፈስ ቅዱስ ጋር አሳርቆታል። መካከለኛ ስንል ምን ማለት ነው ስንል መካከለኛ ስንል ክርስቲያኖች ፍጹም ሰው ፍጹም አምላክ መሆኑን ምናጠይቅበት እሳቤ ነው። ለዛም ነው ሐዋርያው ሲናገር በእግዚአብሔርና በሰው ልጅ መካከል አንድ መካከለኛ ያለ እርሱ ደግሞ ክርስቶስ ኢየሱስ ነው ሊያስቀምጠው ያስቀምጠው ለዛም ምን ማለት ነው ስንል ከሶስቱ ቅዱስ አንዱ ቅዱስ ወልድ እርሱ ፍጹም አምላክም ነው ፍጹም ሰው ነው። ለምሳሌ እናንሳ። ለምሳሌ እግዚአብሔር አብ እርሱ አምላክ ብቻ ነው። ለምሳሌ እግዚአብሔር መንፈስ ቅዱስ እርሱ አምላክ ብቻ ነው። እኛ ሰዎች ሰዎች ብቻ ነን። በእኛና በእግዚአብሔር መካከል ያለው መካከለኛ እርሱ ክርስቶስ ኢየሱስ የአዲስ ኪዳኑ ሊቀ ካህናት ፍጹም አምላክ ነው ፍጹም ሰው ነው። ልክ ቅዱስ ቄርሎስ እንደሚለው ማለት ነው፣ ብረትን ወስዳችሁ ከእሳት ክተቱት ያ ብረት እሳትም ብረትም ነው ብሎ ይሄ ፍጹም አምላክ ፍጹም ሰው የሚለውን እሳቤ እንደተረጎመ ሁሉ ኦፍኮርስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ስናጠይቅ መካከለኛ ነው ብላ ቅድስት ቤተክርስቲያናችን ታስተምራለች። ነገር ግን እዚአበራዊ በጌታ በኢየሱስ ምጸልለታል አሁን አእምሮ እንድትቆጣጠር አንደበቱ እንድትቆጣጠር የሚናገረውን ነገር ሁሉ እንድትቆጣጠረው እንድትገልጥለት በኢየሱስ ክርስቶስ ስም ያለው የተጠየቀውን ብቻ እንዲመልስ፣ ወደዚህ ወደዛ የሚወስደው አንዳች ነገር እንዳሁን አሁን ተቆጣጠርኩት። አሁን ቀጥል። ኔትወርክ ነው። ባሰብ በስላሴ ታምናለህ ወይ? ሳታምን እያላችሁ ፕሊስ ኮሜንት ላይ ጻፉለት፣ እየተቆራረጠም ቢሆን ጽሁፉ ሊታየው ስለሚችል ሁላችሁም ፕሊስ ስባካችሁ ጻፉለት፣ ጻፉለት። ፕሊስ ሁላችሁም። ለምንድነው ንስሐ የማልገባው ምክንያቱን ስለማላውቀው ውሸታም ቀጣፊ፣ ሙላጫ! ምክንያቱንማ በደንብ አውቀዋለሁ። እና ለምን አትናገርም? ሰውዬ በኃጢአት መኖር ተስማምተዋል እንዴ? ምን አለበት ተስማማኝና እንደ ተግማማው በኖርኩበት። ግን ችግሩ የነፍስ ቆሻሻነት መቼም የሚለመድ አይደለም። ሁሌም ሸታው ለራስ ይሸታል። እሺ፣ ለምንድን ነው ንስሐ የማትገባው አንተ ከንቱ ናቱ ለይዚህ የኔ ሀሳብ አይደለም። ልጁ ናቱ ለምንድን ነው ለአንተ የምነግረ ለምንድን ነው ንስሐ የማገቡ? እስቲ፣ እናቱ እኮ በጣም በጣም አደገኛ ሰው መሆኑ። እስቲ ንስሐ ካልገባችሁም ለምንድን ነው ማስገቡት? እስቲ ኑና ነገሩ ምናምን ብሎ ጽፎ መሆኑ ነው። እና እናቱ፣ ለምንድን ነው ለአንተ የምነግርህ? ማን ስለሆንክ ነው የምነግርህ? ደግሞ መች ጠየቀኝና ነው የምነግርህ? ሲጀመር ብትጠይቀኝ ራሱ ለምን እነግርሃለሁ? በአንድ ሰው መዳን እግዚአብሔር የሚቆጥርልህ ጽድቅ ቢኖር እንኳን የምትጸድቅባቸው ብዙ አንድ ሰዎች አሉ። ስለዚህ የኔን ምክንያት ብትሰማ ባትሰማ እና እኔ ንሳ ብገባ ባልገባ ጥቅሙ ለራሴ ነው እንጂ ለአንተ ምንድን ነው? ከቶስ ምን ይረባሃል? ምንም እኮ። ጨው ለራስ ስትል ጣፍጥ፣ አለበለዚያ ድንጋይ ነው ብለው ይጥሉሃል። አለቀ። ችግር ያለ ነገር ነው። የገጠመን ጓድ ለምንድን ነው ግን ንስሐ ያልገባችሁ ምክንያታችሁ ንገሩኝ ያልከው ትምህርቱን አስተማርካ አባት እንዳንቸገር ያውም የሚቀርበንን እንድናገኝ በየአድራሻችን ያሉ አባቶችን ስልክ ሰጠህን አይደል። በቃ ከዚህ ውጭ ምን ቀረ? ፈረስ ያደርሳል እንጂ አይዋጋም፣ ፈረስ ያደርሳል እንጂ አይዋጋም ይባል የለም ምን ፈልገ ነው ምክንያታችንን የምንጠይቀው፣ ነው ፍ የሚል የሆነ ረዘም ያለ ጽሑፍ አለ። ደግሞ እግዚአብሔር ይመስገን ቀኖናቸውን ሳይጨርሱ ቀረና ከቅዱስ ሚስጥር መካፈያ ቀን ተራዘመ እንጂ ብዙዎች ንስሐ ጊዜ ሩስ ቢሆን አንድ ሰው መጣ ቀረ፣ ምን ይረበዋል በአንዱ መዳን እንደው በሰማይ መላእክት ዘንድ ምናምን እያልክ እንዳጠቅስብኝ ወንድሜ፣ በሰማይም ሁሌ ደስታ አለ። ቢያንስ አንዳንድ ሰውማ በየቀኑ አያጡም መቼስ። እና ምን አድርግ ብለህ ነው እና ምን አድርግ ብለህ ነው የምትጨቀጭቀኝ አንተ ሞትክና መሬት አታሟሽ ለምን ድብና አትልም አሉ። አንዱን እኮ ነው ሞታለሁ ሲል የታ አባቱ ስና ፈግም ይበላ። አሁን ትልቁ ነገር የሰውየው ፍግም ማለት አለ ማለት ሳይሆን ያንተ ምን ፈልገ ነው፣ ምክንያት የሚያስጠይቅህ የሚለው ነገር ነው። አርፈ ስብከትህን ትምህርትን አታስተምርም? የምን አዛኝ ቅቤ አንጓች መሆን ነው? ውልህ ትሰማለህ። ምንም የምናገረው ምክንያት የለኝም፣ በቃ በእርግጥ አንተም አልጠየቀኝም። ግን እንደውም ንስሐ አልገባም ለምንድነው ማልገባው? ብሎ ብሎ ይጨርሳል። የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንደተማራችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸርቆዩልኝ።